ለዚህ ጣና ደረሳት ፈጣሪ፣ አልሐምዱሊላህ በእሷም ሙሉ ያርግላት በጎናው በሰላም ግን ለልጅ ምክር የሚሰጥ ጀግና አባት

ትምህርት ሰዱበት ተማ ምክር ማለት አንዱ እሳ ሲሆን፣ አንድ ደግሞ ውሃ መሆን አለበት። አ ግን አለ። አረ በደንብ ነው ምክር እንኳ የጣሉባት እናቷም አባቷም እንድትጨናነቂ አደለም አሏት። ደግሞ እንድትጨናነቂ ደስ ይላል። እንደዚህ አይነት ቤተሰብ ነው። አሪፍ ቤተሰብ እኮ የተማረ የተማረ ቤተሰብ እኮ አሁን እንግዲህ ምርጥ ምርጥ ፎቶን እንጠብቃለን። ተነበ ማዘርጋ

እንኳን ደስ አላችሁ፣ የሩታ እህቶች እንኳን ደስ አላችሁ። የዛሬዋን ቀን ስንጠብቃት ነበረ። ሁላችንንም ደስ ብሎናል። እንኳን ደስ አላችሁ፣ በተለይ እናንተ የሩት እህቶች አንበሶች፣ እንኳን ደስ አላችሁ። ደስ ብሎኛል። እ በጣም ዛሬ ደስ ይላል። የለም የምልህ ሁሉም በቃ የሆነ እናንተም ትለያላችሁ። እናንተም አንበሳ ናችሁ። እናንተም ትለያላችሁ። አረ ብዙ አለው አሁን ላይ እኮ የዛም የዛም በቃ አሪፍ አሪፍ አለ እና ሁሉም በቃ የሆነ መሄዷ ጥሩ ነው።

ችግር የለውም፣ ችግር የለውም። ይበቃል። ለሁላችንም አለኩል ያህል ደስ ብሎኛል። እንደ እናንተ አንበሶች እህቶች ስላላት ደስ ብሎኛል። እኔ በጣም ነው የምወዳት። አላህ ይደግላት፣ በሰላም ልጇን ትታቀፍ እናንተም ደግሞ ባላችሁ ጠብቃችሁ አንበሳ ናችሁ። ተሴት ጎን መሆናችሁ በጣም ነው ማደንቃችሁ። እኛ የሚመጣውን ቪዲዮ ነው የምናየው፣ በምናየው ነው የምንፈርደው። ስለዛ በጣም ተሷ ጎን ስለሆናችሁ በእሷ ስም እኔ አመሰግናችኋለሁ እህቶቼ፣ ሰላም ሁኑልኝ። ፍቅርን ለመግለጥና እናንተንም ለማደንቅ ነው የመጣሁት። አመሰግናለን። እኔ እናት እኛ ሴት ልጅ መቼም ስታለቅስ ማንኛችንም ይሰማናል። እንደዛ ነው ሰው ሆኖ፣ ሴት ልጅ ሲበደር ዝም የሚል የለም። ዛሬ ላይ ግን እባችን ተመልሷል፣ ቤተሰቧ ጋር ስለተገናኘ ደስ ብሎናል። አዎ እናንተም ጀግና ናችሁ። ወላሂ ቱክቱኩን ተቆጣጥራችሁታን፣ ሀቂቃ ማሻላ ብዬ አለሁኝ። እንደዚህ ወዲያጅ ማገኘት እኮ በአላህም መወደድ ነው ኮ ስለዛ ደግሞ በሰላም አለ ይገልግላት። እንግዲህ እሺ፣ እህቶቼ አመሰግናለሁ ስለተቀበላችሁኝ። እየመጣሽ ፈተና ማለት ትችላለሽ፣ መግባት መጫወት ትችላለሽ። አብሽር የሄድሽ ቤታችን ቤትሽ ነው። እናመሰግናለን፣ ክበሬልን ማለት ነው እሺ

ቆይኔ፣ በጣም ደስ ነው፣ በደስታ ነው። ለምን እንደሆነላላ፣ ምንም በላይ ነው ደስታችን ብቻ ነው። ምን እንዳረኩት አውቂያለሽ? ልክ ቴክስቱ ሳየው ቡና እያፈላው ነበር ባለቤት የመጡ መጣው ብዬ መኝታ እና በጣም ነው ደስ ያለኝ። በቃ እናት እናት ነች። የፈለገ ነገር ቢሆን እናቷ በደንብ ነው የምትንከባከባት። ገብቶሻል? የእናት ምኗ መድኃኒት ነው ይባላል። ከምንም በላይ ደስ ነው ያለኝ በጣም።

እናማ የኔ ውዶች በመጀመሪያ መርሐባ ብለና እንኳን ደህና መጣችሁ። ከላይም ከታችም ያላችሁ የኔ ውዶች እና የኔ ማዋሮች፣ አንቺ ሀዊ የት ነበር ሰው የምትመጪው? ምን ታረጊያለሽ? ስትገቢ ድምፅ ምንም አልፈልግም እኔ፣ አስተያየት ስሰጥ ማለት ነው፣ ስራ ከመግባቴ በፊት ማለት ነው። ናይ ግቢ፣ ቆይ ምንም የታረግሽ፣ ማን ሰው በቃ። እሺ ፋፊ አንቺ አስገቢ፣ ሀዊ ስትገባ ድምፅ ይኖራታል። እሺ እና ጋይስ ሜት አልተደረገችም። እና ጋይስ መርሓባ እንኳን ደህና መጣችሁ። ከላይም ከታችም ያላችሁ የኔ ውዶች፣ በመጀመሪያ ሩትዬ የኔ ዓለም፣ የእኔ ሙሉ ሴት፣ የኔ ጣፋጭ፣ የኔ ሰው አክባር፣ የኔ ትግስተኛ፣ የኔ ሁል ነገር በቃ እንኳን ደስ አለሽ። የእውነት ለአመት ከምናምን የተውሽ ቤትሽን እንደ አዲስ ስለተመለሽ በጣም ደስ ብሎኛል። ማርያምንም እንደ እኔ እንጃ እንደሆነ በቃ አላውቅም። እና የሆነ በሩ ላይ ሳይሽ የሆነ ነገር ተሰማኝና እንኳን ደስ አለሽ፣ እንኳን ለዚህ አደረሰች፣ እንኳን አይን ለአይነት ተያያችው። ከአባትሽና እናትሽ እኔ እናት አመላለስሽን ባይመቸኝም በዚህ በዚህ ሁኔታ እንኳን መመለስ ባይኖርሽም፣ ግን ተመልሰሽ ቤተሰቦች ጋር እቤትሽ ጋር መመለሰሽ ግን እግዚአብሔርን ደኔ ትልቅ ደስታ ነው ከምንም በላይ በቃ የእውነት እና እንኳን ደሳለሽ እንኳን ደሳለሽ የኔ እናት። የሆነ ሁለተኛ ጊዜ እንደተወለደች ነው። እኛ ሰዎች ስንባል ለአንድ ነገር መስዋዕት ስንከፍል ከኋላ ያለ አናይም፣ ፊት ለፊት ብቻ ነው። እና የፊት ብቻ ሳይሆን የኋላን አይተሽ ግን ቤተሰቦችሽ ጋር ያሳደጉሽ ቤት ጋር እንደ አባትሽና እናትሽ ጋር መግባትሽ ለእኔ ትልቅ ደስታ ነው። እንኳን ደሳለሽ የኔ እናት። እና ፋዘር ደግሞ እንኳን ደስ አለህ። ልጅህን የመጨረሻ ልጅ የምትወዳት የምትሳሳላት ልጅህን

አዘንች ሳይሆን ደስታሽን ሁሉ ጊዜ ፍል የእያችን እለባልሻያለልን የኔ አበባዬ እናትሽ አባትሽ እህቶች ወንድሞች እንደዛ እየተጫወታችሁ ደስታሽን ይበቃሻል። ልቅሶ ከዚህ በኋላ በሳቅና በደስታ ሁላችን በጣም

እሺ ይሰማለሁ። አለሽ አለሽ አለሽ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ሁሉ ሰላም። ለማንኛውም ዛሬ ደስ ብሎኛል። ሩት ታዬ የእኔ ውድ የዛሬ ደስታ መቼ እንደሚደገም ልንገርሽ፣ ወልደሽ ለማየት ማለት ነው። እና ደስ ብሎኛል እንኳን በሰላም ከቤተሰቦችሽ ተገናኝተሽ የኔ ውድ፣ የኔ ታጋሽ። አለው አይደል? ይሰማል አለሽ፣ የኔ ታጋሽ ይሰማል፣ ይሰማል። የኔ ቃብራራ፣ እንኳን በሰላም ተገኘሽ የኔ እህት። ከዚህ በሰላም ወልደሽ እኛ ለማየት ያብቃን። አንቺ ደግሞ ወይ ፊትስ ወደ ጀርባሽ ያደርግልሽ፣ ድንግል ማርያም ትጠብቅሽ የኔ ውድ እህት። በጣም ደስ ብሎኛል ዛሬ። በቃ ቃላት አጥረኝ፣ ማርያምን ቃላት ነው ያጥና። እድሜ አባትሽ እናትሽ ደግሞ እድሜና ጤና ይስጣቸው። በቃ ምስሐውዬ እናመሰግናለን። ሁላችንም ደስ ብሎናል። ደስታችን ደግሞ ሙሉ ያደርግልን ወልዳስ በቅ ፋይዛ በቀ በአጭር ቀን ደስታችንን ሙሉ ያድርግልን ነው የምንለው። አውዬ ዛሬ ልዩ ቀን ነው ለኛ። ሰላም እንዴት ናችሁ? ደህና ናችሁ ወይ? የእኔ ውዶች የእኔ ፍቅሮች ወይ ላለሽ ሀቢባ እና አርባ ሰባት ና አርባ ስምንት ሰው አላችሁ። የሩትዬ ወዳጆች የሆናችሁ በሙሉ እንኳን ደስ አላችሁ። ይሄን ቀን በጉጉት የምትጠብቁ የነበራችሁ ይሄን ቀን መቼ ነው እጅ ቀን የምትመጣው እያላችሁ ስጠብቁ የነበራችሁ እህቶቼ በሙሉ እንኳን ደስ አላችሁ እላለሁ በመጀመሪያ እና በመቀጠል ልማ ሩትዬ ለዚህ ቀን እንኳን አበቃሽ የእኔ ስስት፣ የኔ ውድ፣ ኔ ፍለቅለቅ፣ የኔ ፋንዲሻ። እንዲ እቅፍ ብለሽ እንደ ህፃኑ ልጅ ነው። በነገራችሁ ላይ እንትን ውስጥ የገባችሁና እንዲህ ስቀሽ ፍልቅልቅ ብለሽ ከእናትሽ ከአባትሽ ጋር ስለመጣሽ ደግሞ በጣም ደስ ብሎኛል። ተመስገን። እቺ ቀን የተለየች ናት በነገራችን ላይ ነሪ እንዴ እኔ እንጃ። አቺ ቀን እንዳትረሷት በነገራችን ላይ ሩት ያቶች ማለት ነው። ሁል ጊዜ የምናስታውሳት ቀን ብትኖር እቺ ቀን ናት፣ እና በጉጉት የምንጠብቀው ቀን ነበረ። በጣም ደስ ብሎኛል። እግዚአብሔርም ምን ብዬ እንደማወራ አላውቅም። እና በጣም ደስ ብለኛል። የሁለተኛ ቀን ድማ ወልደሽ ልጅሽን አቅፈሽ ለማየት ያብቃን፣ የእኔ ስስት የኔ ውድ መብርሃን ትቅረብሽ። ወላዲት አምላክ ከጎንሽ ትሆን፣ እቅፍ ድግፍ ታርግሽ። በሰላም ወልደሽ አቅፈሽ ድማ ለማየት ያብቃን፣ የእኔ ስስት የኔ ውድ። ያው እንጂ የምንናደርግልሻለን እንግዲህ ፈጣሪ እርዳሽ። ሁላችሁ ድማ ደ አርጉላት፣ በጸሎታችሁ አስቧት። ሙስሊሞቹም ክርስቲያኖቹ ሁላችሁ በጸሎታችሁ አስቧት። እና ወልዳ አቅፋ ለማየት ያብቃን። እና በጣም ደስ ብሎኛል። እንኳን ደስ አላቸው። ርትዬ ድማ እንኳን ደስ አለች የኔ ስስት። እንኳን አብሮ ደስ አለን። ርታየ ዜግነዋ የርታየ ጠበቃ እኛም በጣም እንወድሻለን። አሜን። የወዶች እንኳን ደስ አላችሁ። ባችና ይቅርታ እኔ አልችልም። እሙካሪ ድነሽ ከታች አለሽው እሙካሪ ድነሽ ነይ። እና እኔ ደስታዬ ላበላሽው አልፈልግም። ሚገባ ሰው ካለ አስገቢውና ችግር የለም። እምነታቸው ወርዳለው። ሩትዬ የሚገባ ሰው ካለ አስገቢው። ፉፉ ሰው ካለ ይገባል። እሺ ግለጭ። ለት አንቺ እሺ፣ አንቺ ግለጭ። እሺ ቆይ ሩታ ውይት ግለጭ። በቃ ላላ መሬም ግለጭ። እኔ ተረጋግቼ እመጣለሁ። መሬም አንቺ ግለጭ። ተይ ስለጀምር እኔ ለሷ ብዙ ነገር ብዬ ብል አያልቅምና ሩታዬ፣ ከደስ ያለሽ ጀምር። ሩታዬ የኔ ጀግና፣ የኔ ጣም በላይ አንቺ ጀግና ሴት ነሽ። ታውቂያለሽ ለሁሉም ሴቶች ትምህርት እየሆንሽ እንደሆነ በዚህ ቻሌንጅ ላይ ሌላ ሴቶችም እንደዚህ የሚሰቃዩ ሴቶችን ጀግና እንደምታገር እያቸው ደግሞ እያያሳየሽን ነው። የኔ ኩሩ አንቺን የወለደች እናት ማህፀኗ የተባረከ ነው። ጀግና ሴት ነሽ። ለምን አንቺ የምታሳልፊውን ነገር ማንም ሴት ሊያልፈው አይችልም። እኔ የአንቺ ነገር ቢደርስብኝ ገና ድሮ ነው የተሰበርኩት እና በጣም ነው የምወድሽ። በጣም ነው የማከብርሽ። አላህ በሰላም ሁለት ያድርግሽ እና ለሁሉም ሴት እንደሚያስተማርሻቸው እያለ እንደሆነ ማወቅ አለብሽ። በቃ ገና አንቺ ብዙ ነገር ነው የምጠብቀው። አንቺ መቼም መቼም ማንም ሊሰብርሽ አይችልም። ምክንያቱም አንቺ በአንቺ እኛ ሁሌም እንኮራለን። በቃ አውሩ እናንተ። ሰላም ተረጋጊ የኔ እናት። ዛሬማ ደስታ ነው እንጂ እኮ ምንም አይከፋንም። ለምን ብትሉ ዛሬ ላይ ብቻዋን አደለችም፣ ማንም ጥሏት አይሄድም፣ ቤተሰቧ ጋ ነው ያለችው። ኮራ ብለን ነው ዛሬ ላይ ቀብረር ብለን ነው ደስታችንን መግለጽ ያለብን። አንድ ሴት አግብታ ስትወጣ ከቤቷ ብዙ ነገሮችን ትታ ነው ከቤተሰብ የምትሄደው፣ በጣም ብዙ ነገሯን ትታ ለአንድ ሰው ነው ትታ የምትሄደው ተከትላ የምትሄደው። ያ ነገር ደግሞ እንደዚህ ሲሆን የሰው ልጅ ብቸኝነት ነው የሚሰማት፣ ገባችሁ። ዛሬ ላይ ግን ከቤተሰቧ ተመልሳ ወንድሞቿ፣ እህቶቿ፣ እናቷ፣ አባቷ ጋራ ስላየናት ዛሬ ላይ እኛ ደስታ ነው እንጂ አናለቅስም። በቃ ላይ እኔ ዛሬ በጣም ደስተኛ ነኝ። በጣም ከምንም በላይ የምንፈልገውም ይሄን ነበር። አንደኛ እርጉዝ ሴት ናት፣ በአሁን ሰዓት ሰው በሚያስፈልግባት ሰዓት መውለጃ ሰዓት ላይ አላህ ላለለት ነገር ግን እሱ አልፈቀደም እና ብቻዋን ነበረች። ዛሬ ላይ ግን ቤተሰብ ዋጋ ስትሄድልን እኛ በጣም ነው ደስ፣ እኔ በጣም በጣም ነው ደስ ያለኝ። ስለዚህ ከደስታ በቀር ማልቀስ አያስፈልግም ለማለት እፈልጋለሁ። እኔ ዛሬ ልዩ ቀን ነው ለእኔ። ድሮም ብቸኝነት፣ በቃ ራሴ ብቸኝነት ይሰማኝ ነበረ። የእሷ ብቸኝነት እኔን እንደ ብቸኝነት እኔ ለእራሴ እሱ ይሰማኛል በቃ ኮ በቃ የምታዋየው ላይኖራት ይችላል ከእናት ወዲያ የሚያወያይ ነገር የለም መቼም እናት እህት እያለ ለባዳ አሳልፋችሁ ምስጢራችሁን አትገልጹ ዛሬ ላይ ግን እዛ ቦታ ስላየኋት በእውነት በጣም ደስተኛ ነኝ በጣም ስለዚህ ሀሳባችሁን በሰፊ ግለጽ እንጂ እንዳይሰማችሁ ሁሉም ነገር እሱ ያለው ነው የሚሆነው አባታችን የመከሩን ምክር በጣም ጠቃሚ ምክር መክረውናል። አልጋ በአልጋ አይደለም ትዳር ውጣ ውረድ አለው፣ ሸለቆ፣ ወንዝ ብዙ ነገር አለው ብለዋል እና እሷም ደግሞ በደስታ ብዛት ነው እያለቀሱ ያሉ እንጂ በሌላ አይደለም። የደስታ ብዛት ነው። ቢያልቁስ እንኳን የዛሬ ልቅሶ በደስታ ስለሆነ በዛ ጠገላይ ተስፋ ሳትቆርጡ አለን ሊሸራችሁ ብዙ እህቶች አለው ማርያምን፣ እንደውም እንደሩታ እንደሩታ ብትሆን በሚትሰራው ስራ አላይደን አንድ ሰው እንኳን አጠገባ ሊቆይ አይችልም ነበር እና ግን ይሄ ሁሉ ተቋቁማችሁ አለንልሽ ብላችሁ እስከ ዛሬ ጎብጎኛ ያላችሁ ደግሞ ማሪያምን ክብር ለእናንተ፣ ክብር ለእኛ ለሁላችን ደጋፊ የሆነ ማለት ነው። ክብር ይገባናል። እንኳን ደስ አላችሁ፣ ሁላችሁ እንኳን ደስ አላችሁ፣ ለሴት ልጅ የቆማችሁ ጀግኖች እንዳላችሁ ማለት ነው። ያ አንዳንድ ጊዜ ደስታ ነው። መለጣቃጠይቆእና እና ያው የደስታ ነው። አንዳንድ ጊዜ ሰው በሀዘን ብቻ አደለም ያለቅ ሰው በደስታ ያለቅሳል። እና የደስታ ነው ይሄ እንባችን። ደግሞ ቀጥታችሁ ውስጣችሁ ደግሞ ሸቅሉበት አሏችሁ ንን ተስከፋል እና ኤኒዌይ እንኳን ደሳለህ አለ የሩቲ አባት፣ እንኳን ደሳለ አለ ልጅ ወደ ቤት ስለመጣችለ፣ እንኳን ደሳለህ እንኳን አይን ላይን ተያያችሁ። እንዲሁም የሩቲ እናት እንኳን ደሳለሽ እንኳን ልጅሽ በአይንሽ አየሻት፣ እንኳን ተገናኛችሁ ሁላችሁ በቃ እነሜላ እህቶቿ። ሰው ለሰው ይጣላ ተጣልቶ ይታረቃልና ከእንግዲህ ያ የነበረ ሁሉ ነገር አልቆ እንደ አዲስ ፍቅራችሁ አዲሳችሁ እህታችሁ በመሀል ያ እህታችሁ በመሀላችሁ አስገብታችሁ የብቸኝነት ጊዜ ያሳለፈችው ሁሉን እናንተ ቦታውን ተክታችሁ ደስተኛ ሆና እንደምትወልድ ባለሙሉ ተስፋ ነኝ እና በጣም ደስ ብሎኛል። በቃ ሁላችሁ እንኳን ደስ አላችሁ ማለት ነው እና ሲቀጥል ደግሞ ፋዘር የመከርካት ምክር በጣም ደስ ይላል። ማርያምን የእውነት አብርሽም እንዲህ የሚመክረው አባቱ ቁጭ አድርጎ እንደዚህ ቢመክረው እና ወደ ራሱ ቢመለስ ደስተኛ ነኝ። በዚህ አጋጣሚ እውነት የተማረ ይግደለኝ ሲባል እውነት ነው እና መማር አለ መማር አይደለም ባይ አደለ ባይዞ፣ እዚህ ጋር እዚህ ጋር ለልጃቸው ትዳር ያላቸው ለልጃቸው ያላቸው ፍቅር ነውና። እና ደስ ብሎኛል። እርግጠኛ ነኝ ደግሞ በአባቷና እናቷ ምክር ወደ ራሳቸው እንደሚመለሱ። ጋሽም ከውርቴ አባት ጋር እንግዲህ መልስ ተጠርተዋል አይደለም። ወደ ቤት ገብታለች ውርቴ። ሰው ጋሽ እና የውርቴ አባት ሆናችሁ ልጆቻችሁ እንድትመክሩ እንፈልጋለን። ከዚህ ህይወት ወጥቶ የራሳቸው ደህና የሆነ ስራ ይዞ ወይም በደህና አይዲያ መጥቶ ህዝብ እንዲያስተምሩ፣ በዚያ አጋጣሚ እንድትመክሩልን እንፈልጋለን። እና የሩኬ እናትም የአብርሽ እናትም በቃ ሁላችሁ ተገናኝታችሁ ልጆቻችሁ ምከሯቸው። በሜዳ እየታየ ያለ ይሄ ጨምላቀ ስራ ስለሆነ ወደ ትክክለኛ ህይወታችሁ እንዲመጡ ቁጭ አርጓችሁ ብትመኩርልን በዚህ አጋጣሚ መልዕክቴን አስተላልፋለሁ። ሲቀጥል ደግሞ የሩኬ ወዳጆች የምትወዷትና የምትጠሏዋት የእውነት የምትጠሏዋት ቢሆን ኖሮ እኮ አታይዋትም፣ ፎቷም አታመጡትም። እና ግን እንኳን ደሳላችሁ ይግን የሩኬ ወዳጆች እስከ አሁን ድረስ ሁለት አመት ሙሉ ከሷ ጋር ስታለቅስ እያለቀሳችሁ፣ ስትስቅ እየሳቃችሁ፣ በቃ ስትጨነቅ እየተጨነቃችሁ፣ በቃ ፈታ ፈታ እያላችሁ ኢቭን ውስጣችሁ እየቆሰለ በምትሰራው ስራ እንኳን እናንተ ግን ያቁስላችሁ ደብቃችሁ ፎቶ ስታሽከረክሩ አይዞች ስትሏት፣ ኢነርጂ ስትሰጧት ሞር ደግሞ እኔ ከልቤ የማትጠፉ ብትኖሩ እናንተ ናችሁ። ቻናሏ ኮፒ ሊንክ በማድረግ ቁጭ ብላችሁ እያደራችሁ ከእሷ በላይ እሷ ከምትጓጓ በላይ እናንተ ጓጉታችሁ ሼር፣ ሰብስክራይብ እንዲሁም ኮፒ ሊንክ እያደረገ